በዚህ አመት በ2017-18 የክረምት ተግባራት ከምንሰራቸው ውስጥ አንዱ የአረንጓዴ ልማት አሻራ ስራችንን የማስቀጠል በስፋትና በጥራት የመስራት ስራ ይሆናል ማለት ነው። ይህንን በስፋትና በጥራት ለመስራት ደግሞ የቅድመ ዝግጅት ስራዎች አስፈላጊ ስለነበሩ በርካታ የቅድመ ዝግጅት ስራዎችን ስናከናውን ቆይተናል ማለት ነው። አጠቃላይ በዚህ አመት እንተክላለን ብለን ያሰብነው የተለየ ቦታ ወደ 11671 ሄክታር ሲሆን ከዚህ ውስጥ ዝግጁ ያደረግነው ነው ወደ 11381 ሄክታር ኦልሞስት 97.5 ፐርሰንት የዕቅዳችንን ማሳካት ተችሏል። በቀጣይ ቀሪ ጊዜያት በቀጣይ አንድ ሳምንት ሁለት ሳምንት ውስጥ ይህን የምናዘጋጅበት ሁኔታ ይኖራል ማለት ነው። የተፈጥሮ ሀብት የአካባቢ ዝርያዎችን አትክልትና ፍራፍሬዎችን ኢቭን አትክልትና ፍራፍሬዎችም የተዳቀሉና በጣም ዘመናዊ የሚባሉት በአጭር ጊዜ ውጤት ማምጣት የሚችሉ በዚህ ነርሰሪ ጣቢያ ተዘዋዝረንም እንዳየ ነው። በጣም የተሻሉ ዝርያዎች እየተሰሩ ያሉበት ሁኔታ እንዳለ ማየት ይቻላል ማለት ነው። የደን አትክልትና ፍራፍሬን ጨምሮ ይሰራል ተብሎ የታሰበው ወደ 114.8 ሚሊዮን ችግኝ ነው። በዞናችን ውስጥ 114.8 ነው የሚሆነው። እዛ መልኩ የተዘጋጀ ነው ማለት ነው።